ለአጋሮቻችን አጋሮቻችን ከልብ አመሰግናለሁ ይህም ፕሮግራም ይዘን እንድንቀርብ ከፍ ያለውን እገዛን የሚያደርጉ ለእነርሱ ስለሆኑ እያደመጣችሁ የምትገኙት ብስራት ስፖርት ነው በብስራት ኤፍ ኤም 101.1 እና በመንሱር አብዱልቀኒ ኦፊሻል ዩቱብ ቻናል በኩል በቀጥታ ማንቸስተር ዩናይትድ ደጋፊዎች የማንቸስተር ዩናይትድ የጨዋታ ዕለትን በፊት በፊት በጉጉት ይጠብቁ ነበር ይናፍቃሉ ቅዳሜ ተጫውቶ ሮብ ሮብ ተጫውቶ ቅዳሜ ይናፈቅ ነበር አሁን ግን ነገሮች ሁሉ ከውጤቱ አስተማማኝነት አንጻር መልካም ስላልሆኑ የጨዋታ ዕለት ቀናት የጨዋታ ምንድን ነው ቀናት መርሃ ግብሮች እንደ በፊቱ አሁን በጉጉት የሚጠብቋቸው አይደሉም። ቢሆንም ዛሬ ምሽት አምስት ሰዓት ሲሆን ዎልቭስ ማንቸስተር ዩናይትድን ያስተናግዳል ዩናይትድ የሚገጥመው ወልቭስ በደረጃ ካያችሁት ታች ነው ሀያኛ ደረጃ ላይ እንደ ወትሮ ቢሆን ኖሮ እንደ ስማቸው ቢሆን ብዙም ትኩረት የሚፈልግ ጨዋታ ባልሆነ ነበር ወልቭስ በአስራ አራት ጨዋታ ሁለት ነጥብ ብቻ ነው የያዘው አስቡት በአማካይ በሰባት ጨዋታ አንድ ነጥብ ነው የሚያሸንፉ አንድም ጨዋታ እስካሁን አላሸነፈም ሁለታቸው ወጥቷል አስራ ሁለቱን ተሸንፏል ሀያ ሁለት የጎል የተከመረበት ሀያ ዘጠኝ ጎሎች የተቆጠሩበት ያስቆጠራቸው ጎሎች ሰባት ብቻ የሆኑበት ቡድን ነው። ይወርዳሉ ከሚባሉት ቀዳሚ ግምት ያገኘ ነው። እንኳን ደብል ዲጂት ያልገባ በነጥብ ደብል ዲጂት ያልገባ የፕሪሚየር ሊግ ተጋጣሚ የለም። በዚህ ሰዓት በርንሊ አስራ ዘጠነኛ ደረጃ ላይ የሚገኘው እንኳን አስር ነጥብ ገብቷል። ወልቭስ ሙሉ ሶስት ነጥብ ያገኘበት ጨዋታ እንኳን የለም። ሁለት ብቻ ስለዚህ ለማንቸስተር ዩናይትድ በደረጃ ካየ ነው 12ተኛ ደረጃ ላይ ለተቀመጠው በ22 ነጥብ ከአውሮፓ ደረጃ ሶስት ነጥብ ልዩነት ላይ ለተቀመጠ ቡድን ይሄ ጨዋታ ሶስት ነጥብ ሰብስቦ ይዞ የሚመጣበት ጨዋታ ተደርጎ ሊወሰድ ይችላል። የዩናይትድ ደጋፊዎች ስጋት ግን እንዲህ ባሉ አጋጣሚዎች ላይም በቡድኑ መተማመን ይቸግራል የሚል ነው። ዩናይትድ ጥሩ ከተጫወተ ሳጠብቀው ነው ሳጠብቀው በጥሩ ጨዋታ በበላይነት ያሸነፋቸው ጨዋታዎች ካሉ ከጨዋታው በፊት እንደዛ አይነት ግምት ተሰጥቶት አይደለም። አሁን ስለ ሩበን አሞሪ ማንቸስተር ዩናይትድ አፍ ሞልቶ መናገር የሚቻልበት ጊዜ አይደለም። ስለዚህ ነው እያንዳንዱ ጨዋታ ደጋፊዎችን አሁን በጥርጣሬ እንዲመለከቱት የሚያስገድደው። ስድስት አሸንፎ አራት አቻ ወጥቶ አራት የተሸነፈበት ሲዝን ነው እንግዲህ እስከ አስራ አራተኛው ሳምንት ድረስ ማን ዩናይትድ አስራ ሁለተኛ ደረጃ ላይ ያስቀመጠው እንግዲህ ሊሳንድሮ ማርቲኔዝ ነው። ርዕሳችን ከዚሁ ጋር ተያይዞ ይሄ ተከላካይ ተመልሷል። አሁን ወደ ፊትነስ ተመልሷል። ይሄ የሆነው ደግሞ በአሰልጣኙ በጣም የሚወደደው ማርቲኔዝ በተመለሰበት ሰዓት አሁን ለዘጠና ደቂቃ ፊትነስ እየተቃረበ ባለበት በዚህ ወቅት ሉክ ሾው ደግሞ ከቅርብ ጊዜ ወዲህ በዩናይትድ በጣም ጤናማ የሆነ ከጉዳት ነጻ የሆነ በጥሩ ብቃት ላይ መገኘት የሚያስችል ፐርፎርማንስ ላይ መቀመጡ ነው። ሁለቱም እንግዲህ ከባክስሪ ከሶስቱ የተከላካዮች የግራውን ቦታ ይዘው እንዲጫወቱ ነው የሚፈለገው። አንድ ነገር ልንገራችሁ፣ ሊሳንድሮ ማርቲኔዝ በሜታተርሳል በሚባለው የእግራችን ከቁርጭምጭሚት በታች ያሉት ወደ ጣቶቻችን የሚሄዱ ቀጫጭን አጥንቶች አሉ። የሜታተርሳል ጉዳት አጋጥሞት ሁለት ጊዜ ቀዶ ሕክምና ተደርጎለት በቀላሉ አይደለም የተመለሰው ወደ ሙሉ ወደ ሪሃቢሊቴሽን ወደ ማገገሙ ልምምድ እና አሞሪም በጣም የሚወዱት ተጫዋች ነው ስላችሁ፣ ምን ያህል በሳቸው ስር ተጫውቶ ነው እንደዚህ የሚወዱት የሚል ጥያቄ ልታነሱ ትችላላችሁ። ተገቢ ጥያቄ ነው። ተጫዋችን ግን የምትወዱት በግል ባህሪው ብቻ አይደለም፣ በካራክተሩ ነው። እንደ አንድ ፕሮፌሽናል ያለው ፐርሶናሊቲ ምን እንደሚመስል በሜዳ ላይ ብቻ ሳይሆን ከሜዳ ውጭ፣ በልምምድ ማዕከል በመልበሻ ቤት ውስጥ ነው የምታዩት። በዚህ ፕሮፌሽናል ካራክተር ማርቲኔዝ እንከን የለሽ እንደሆነ ይነገራል። ለዚህ ነው አሞሪም የሚወዱት። ባለፈው ክረምት በጉዳት ምክንያት ክረምት ስል እንግዲህ በእኛ ክረምት ማለት ነው። በጉዳት ምክንያት ከማንቸስተር ዩናይትድ ቅድመ ውድድር ዘመን ዝግጅት ጋር ልምምድ እንደማይሰራ እያወቀ ከቡድኑ ጋር ግን ወደ ቺካጎ ተጉዞ ነበር። ምክንያቱም የአሞሪምን ታክቲካዊ ሀሳቦች በደንብ ለመረዳት በታክቲካዊ ስልጠናዎችና ብሪፊንግስ ላይ ለመገኘት ነው። ከዛ ላለመለየት ነው እንጂ ጉዳቱ ልምምድ የሚያሰራው አይደለም አልነበረም እና በቺካጎ ከቡድኑ ጋር ተጉዞ በኢትዮጵያውያን ክረምት በአሜሪካን ከባድ ሙቀት እንደነበር ታውቃላችሁ። በዛ ሙቀት ላይ አውትዶር ከሜዳ ውጭ ሲሰራ፣ ሲሮጥ በጣም የሚያስገርማችሁ ነገር ሩበን አሞሪም አብረውት ይሮጡ ነበር ዘአትሌቲክ እንደሚለው ከሆነ ማንቸስተር ዩናይትድ አንድ ፊዚዮቴራፒስት መድቦለት፣ ይሄ እንግዲህ ፐርሰናል ይሄ የግል ልምምድ እንደሚሰጥ ሰው ቁጠሩት። እየተከታተለው ሪፖርት እያደረገ ላለቆቹ። ይሄ ፊዚዮ ከዛው ከማንቸስተር ዩናይትድ ስታፍ ውስጥ ነው። ለብቻው የሊሳንድሮ ማርቲኔዝን ፊትነስ ለመመለስ የሪኮቨሪ ፕሮግራሙን እነሱ ሪሃብ የሚሉት ሪሃብሊቴሽን መልሶ ፊትነስን የማግኘቱን ልምምድ ላይ በቅርብ በቅርብ በክትትል ሲሰራ ቆይቷል። ተጫዋቹ በጣም የተሰጠ ነው እንዲህ ባለ ነገር በጣም ኮስታራ ተጫዋች እና አብረውት ሲሮጡ በ30 ዲግሪ ሙቀት ላይ ይታዩ ነበረ። ሩበን አሞሪም ይሄን ያህል ነው ለሱ ያላቸው ለሱ ያላቸው ቦታ። ታስታውሳላችሁ ኤሪክ ቴንሃግ ማን ዩናይትድ ከብሬንትፈርድ ጋር ተጫወቱ። አራት ለዜሮ ተሸንፎ ተናደው በማግስቱ እያንዳንዱ እንዳለ ቡድኑ ወደ ሩጫ 13.8 ኪሎ ሜትር እንዲሮጥ ያንን ወደ 14 ኪሎ ሜትር ገደማ የተጠጋ ርቀት በሩጫ ተጫዋቾች ሁሉ በማግስቱ የሪኮቨሪ ትሬኒንግ በሚሰራበት ማለት ነው፣ ድህረ ጨዋታ ልምምድ ላይ እንዲሮጡ ያደረጓቸው በቅጣት ነበር፣ ተበሳጭተውባቸው። ይሄኛው ግን እንደዛ አይደለም። የተጎዳው ተጫዋች ወደ ፊትነስ እንዲመለስ ብቻውን እንዳይሰራ አሞሪም ወጣት አሰልጣኝ ስለሆኑ አብረውት ሲሮጡ ነበር፣ በሚያፍነው ወበቃማው የአሜሪካን አየር ይሄ በዚህ ብቻ በቃም ለማርቲኔዝ ያላቸው ቦታ በስብስብ ውስጥ ካሉ ስድስት ቡድኑን መምራት ይችላሉ ከተባለው ሊደርሺፕ ግሩፕ ውስጥ ተጫዋቹ ተጎድቶ ነው የተመረጠው የተካተተው። ኮስታራ ፕሮፌሽናል ስለሆነ በቡድን ውስጥ የሚያየውን ይሄ እንደው ሚዲዮከር የሆነ ነገር አለ አይደል? የማይረባ ነገር የሚያይ ከሆነ ዝም አይልም፣ ይናገራል። በዚህ አሞሪም በጣም ደስተኛ ናቸው። ሌላውን ለመሄስ ወደ ኋላ አይልም፣ መስሎ ካልታየው። እንደዚህ አይነት ተጫዋች ደግሞ የመልበሻ ቤት መሪ ሊሆን ይችላል። ልምድ ማዕከል ላይ ወጣት ተጫዋቾች አሁን ሲኒየር ተጫዋቾች ወደሚገኙበት ቦታ ላይ እንዳይሄዱ ያደርጋል አሉ ያው በእንግሊዝ እግር ኳስ የተለመደ አብረ አንድ ሜዳ ላይ ስለተጫወት አንድ ላይ አትውልም። ኖ ኖ ኖ ቦታም ማወቅ አለብህ። እነ ንጉሙ የሊቨርፑል ወጣት ተጫዋች ገና ነው አይደል እድሜያቸው። ስለዚህ ዋናዎቹ የሚውሉበት ቦታ እንዲውሉ አይደረግም። ልምምር ላይ አብረው ሊሰሩ ይችላሉ፣ ግን እንደው በመመገቢያ ቦታ፣ በመሳሰሉት በላውንጅ በምን ይለያል። ለምመሰላችሁ፣ እነዚ ወጣቶች እዛ ጋር እንዲደርሱ ትልልቆቹ ጋር ለመድረስ እንዲሰሩ ነው። እና አሁን በዩናይትድ ወጣት ተጫዋቾች ወደዛኛው ክፍል ዞር ካሉ አንዱ ተቆጪ እሱ ነው አሉ ማርቲኔዝ። እንደዚህ ደግሞ ስርዓት ያስከብርልሃል፣ የውስጥ ካልቸር እንዲከበር ያደርግልሃል። ኦ ልጁ እኮ መቼም አሁን ረስታችሁት ሊሆን ይችላል፣ ረጅም ጊዜ ሆኖታል ከተጫወተና አሁን ከሦስት መቶ አንድ ቀናት በኋላ ነው ወደ ጨዋታ የተመለሰው፣ በጉዳት አንድ ዓመት በሉት። አንድ ጊዜ ኢንሳይድ ዩናይትድ ከተባለ መጽሔት ጋር ባደረገው ቃለ ምልልስ ምን አለመሰላችሁ እኔ እኮ ግንበኛ ልሆን ነበር ሀሳቤ አለ። በልጅነት የአስራ ሶስት ዓመት ልጅ ሳለሁ አባቴ ግንበኛ ስለነበር በቃ ካንተ ጋር ልስራ እኔም ይሄን መስመር ልከተል አልኩኛል። እና አንድ ቀን አባቴ ወደ ኮንስትራክሽኑ ሳይት ሲሄድ ጠዋት አንድ ሰዓት መነሳት ነበረብኝ። እንቅልፍ ጣለኛል። ከዛ ዘግቼ ተነስቼ አረፋፍጄ አራት አምስት ሰዓት ሲሆን የአባቴ ሳይት ደረስኳል። አንድ ሰዓት መድረስ ያለብኝ ልጅ አርፍጄ አምስት ሰዓት ገደማ ደረስኳል። ያችን ቀን ልክ አሁን እንደሆነ አድርጌ ነው ማስታውሳታል። ስደርስ አባቴ ቀና ብሎ ተመለከተኝና ይህ ስራ ለአንተ እንደማይሆን አየው አይደል፣ በል እንጀራህን በፉትቦል ፈልግ በፉትቦል ልትፈልግ ይሻልሃል ጣፈንታ እግር ኳስ ነው አለኛል። በቃ ያኔ ነው ሁሉ ነገር የተጀመረው። ድህነት፣ ያለፈ ድህነት ታሪክ እንደዚህ ላለው ተጫዋች የሞቲቬሽን ምክንያት ይሆናል። እሱ ታዲያ ሜዳ ላይ በተጫወተ ቁጥር ማስታውሰው ያንን ነው ይላል። ለዚህ ነው ቡቸር ይሉታል። አንዳንድ የሚገባብህ አግሬሲቭ ታክል እራሱ ቁርጭምጭሚትን ከጥቅም ውጭ ሊያደርገው ሁሉ ይችላል። አራጁ ይሉት ነበር አይደል? እዚያ ሆላንድ እያል ግን ኤንትሬሪዮስ በተባለው የአርጀንቲና አካባቢ ያደገ ሁሉ እንዲህ አይነት ካራክተር ይዞ ነው የሚያድገው ይላል። እሱ ድህነትን ለማሸነፍ ጥርስን ነክሰህ በምታደርገው ጥረት የተሰማራህበትን እድል የሰጠህን ሙያ አትጫወትበትም፣ በደንብ ነው የምትይዘው። እና በመልበሻ ቤትም በትሬኒንግ ሜዳም በጨዋታ ላይም ኮስታራ ነው ሊሳንድሮ ማርቲኔዝ። አሁን ሊቻ ተመልሷል። እንደዚህ ያለውን ተጫዋች ይፈልጉታል። አሰልጣኝ አሞሪም ሜዳ ላይ እንዲገኝ ፊትነሱ ሙሉ ይሁን እንጂ ወደ ቋሚነት መምጣቱ አይቀርም። ነገር ግን ሉክ ሾው ደግሞ በዚህ በኩል በጥሩ ብቃት ላይ ነው የሚገኘው። አሁን እንዴት ይሁን? አሃ ሩበን አሞሪም የግራውን ኋላቸውን እንደገና ሊያዋቅሩ ነው ወይ? የግራ ኋላ ስል በሶስት አራት ሶስት በሶስቱ ተከላካዮች የግራው ክፍል በአራቱ አማካይ የግራ ዊንግ ባክ ማለት ነው። እነዚህ ቦታዎች ላይ እንግዲህ ሉክ ሾውን ዊንግ ባክ አድርገው ማርቲኔዝን የግራ የመሃል ተከላካይ ሊያደርጉ ይችሉ ይሆን? ለምን የግራው ዊንግ ባክ ቦታ አላመረቃም። የፓትሪክ ዶርጉ ጉዳይ የችግር ነው። እንዲያውም ዳሉ ሁሉ እዛ ጋር እየመጣ ያለ ቦታ ይጫወታል። ሉክ ሾው ተፈጥሯዊ ፉል ባክ ነው። ሶስተኛ ሴንተር ባክም አደለ፣ ዊንግ ባክም አደለ። ለፉልባክ የሚሆን ደግሞ ባክ ፎር ሲስተም እየተጠቀሙ አይደለም። ሩበን አሞሪ እዚህ ጋር ሉክ ሾውን በዚህ ሰዓት ላይ ማስቀመጥ ተገቢ አይደለም፣ ተጠያቂ ማድረግ ተገቢ አይደለም። በስንት መከራ እዛ አስፓየር ሄዶ አምጦ አምጦ ያገኘውን ይሄንን ጤናና በቀጣይ ጨዋታዎች ውስጥ ያጎለበተውን ፐርፎርማንስ ማቀዝቀዝ አይገባም። አንዳንድ ጨዋታዎች ላይ እንደወደ ከምቢልም ብዙ ጨዋታዎች ላይ በጥሩት ሲጫወት አይተነዋል እና መሰለፍ አለበት። ሉክ ሾው ደግሞ ከተመለሰ ይሄንኑ ቦታ ነው የሚፈልገው። ሁለቱም ከኳስ ጋር ያላቸው ብቃት፣ ሁለቱም ለቢልዳፑ ለአሰልጣኙ ይጠቅማል ተብለው ነው የሚታሰቡት በዚህ ሲስተም ውስጥ። ነገር ግን ሾው ከዚህ በፊት ዊንግ ባክ ሆኖ ሲጫወትም ስለታየ ምናልባት እሱን ዊንግ ባክ አድርገው በግራ ማርቲኔዝን ኤሪክ ቴንሃግም ሲጠቀሙበት እንደነበረው ያኔ በባክፎር ሆኖ የግራ መሃል ተከላካይ ሆኖ ስለይጫወት ስለነበር እንደዚህ ሊያደርጉት ይችላሉ ወይ? አሁን ትልቅ ጥያቄ ደግሞ መጥቷል እዚህ ጋር። አንዱ ተጣዋቂ ሆናል። ምናልባት ለዛሬው ጨዋታ ሾው ሊጀምር ይችላል። ገና መቶ ፐርሰንት ፊት ፊትነሱ መቶ ፐርሰንት ደረጃ ላይ ደርሷል ግልጽ አይደለም። ካልደረሰ እስኪደርስ ድረስ ቀስ እያለ ነው ከቡድኑ ጋር የሚቆየውና ሉክ ሾው እዛ ቦታ ሊጀምር ይችላል። ነገር ግን ማርቲኔዝ በዚህ ሂደት ወደ መቶ ፐርሰንት ፊትነስ ከመጣ ሩበን አሞሪም የሚፈቱት እንቆቅልሽ እዚህ ጋር ማለት ነው። አለበዚያ እነ ፓትሪክ ዶርጉ ቦታ ላይ ሾውን ደግሞ ማጫወት ከተቻለ፣ እንደዛ አይነት ውሳኔ ከተወሰነ ደግሞ ሌላ አዲስ አይነት ጥምረት ለመፍጠር ግድ ይላል ማለት ነው። እነ ሌኒዮሮ ማቲያስ ዴሊንግትና ሃሪ ማጓይ ረጃጅሞች ስላሉ ከሴንተር ባክ ጋር እነዚህም ሁለት ተጫዋቾች ብታጣምራቸው እጥረታቸው ችግር እንደሌለው ታይቷል። እሱ ጥያቄ አይደለም። በቀኝ በኩል ጥያቄ የለም። በግራ በኩል ግን ጥያቄ መነሳቱ አይቀርም። ዛሬ ምሽት አምስት ሰዓት ላይ ወልቨርሃምፕተን ወንደረርስ ከማንቸስተር ዩናይትድ ይጫወታሉ። ጨዋታው በሚፈጥረው ርዕስ ልክ ነገ ደግሞ ሶስት ሰዓት ተኩል ላይ ድህረ ግጥሜ ሀሳቦችን ይዤ ይመለሳሉ። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ።